ጉዞ ወደ አሜሪካ ከዘጠኝ ወር በኋላ ላለፉት ዘጠኝ ወራት የልጅነት ሕልሜን እንዲሁም ደግሞ ዩቱበር የመሆን ሕልሜን በጣም በእጅጉ ያሳካሁበት ጊዜ ነበር። ከሀገር ሀገር ሄድኩኝ፣ ብዙ አይነት ሰዎች ተዋወቅኩኝ፣ ብዙ አይነት ምግቦችን በላሁ፣ ታሪኮችን ሰማሁ። አሜሪካ ላይ ግን በጣም ብዙ አይነት ክስተቶች የተፈጠሩበት ጊዜያት ነበረ። የሎስ አንጀለስ እሳት፣ ትራምፕ በድጋሚ ተመርጦ የአሜሪካ 47ኛው ፕሬዚዳንት ሆነ፣ ቲክቶክ ሙሉ ለሙሉ ለ12 ሰዓት ተዘጋ። ይሄ ሁሉ ነገር ሲፈጠር አሜሪካ ባልሆንም፣ አሁን የምመለስበት ሰዓት ደርሷል። እስካሁን ካያችሁት የባሰ ችግር ደግሞ እየተፈጠረ ነው። እስከ አፕሪል ድረስ ወደ 140 ሺ የሚሆን ኢሚግራንቶችን ዲፖርት አድርጓል። ወላችሁ የሎስ አንጀለስ ሕይወት እንደዚህ ነው። በቃ እየረበሹ ነው ከተማውን እንዳለ። በጣም ብዙ ፖሊስ እየመጣ ነው መሰለኝ እንግዲህ ጋይስ ያው ገና ከመምጣቴ ላንቺ ብዬሽ፣ ጁን ዋን ነበር መመለስ የነበረብኝ ግን እንደምትመጣ አንድ ላይ ለማሳለፍ። በሰላም ግባ። ቅዱስ ገብርኤል፣ ቅዱስ ሚካኤል ይከተልህ፣ ከጎን ይሁን፣ ይቅደም። የኔ ጌታ በሰላም ግባ። ለፕሮግራም ነው እንጂ አንቆይም። አረተው፣ አታስቀኝ ላይ ያስለቅ ሲሆነ፣ እኔ በጣም ትራቨል ከማድረግ ለምጃለሁ፣ ግን አሜሪካ ሲሆን አንዳንዴ አንድ ጫንቃ ነው። ግን ለማንኛውም ጋይስ እንግዲህ አሁን ወደ ኤርፖርት እንሄዳለን። ከሌሊቱ ዘጠኝ ሰዓት ተኩል በረር የሚነሳው አሁን ሰባት ሰዓት ከምናምን ነው። ረመዳን ያለ አይ ጋይስ እንግዲህ ቦሌ መዳን ያለም ደርሰናል። አይ ጋጭ ቦሌ ኤርፖርት ደርሰናል። ለማንኛውም ጋጭ ቦሌ ኤርፖርት ደርሰናል። አሁን ከሌሊቱ በጣም ሰዓት ሄዷል። ሻንጣ እየመጣ ነው። ቶሎ በል ቶሎ በል ቶሎ በል አሜሪካም አላረጅ ደኒ ሁሉ እንዳረፈው ይዟል። ለማንኛውም ወዳቸዋለሁ። ቻው ቻው ቻው ቻው ቻው ያለፈው ዘጠኝ ወር በህይወቴ በጣም በጣም ትልቅ ለውጥ የነበረበት ዘጠኝ ወራቶች ነበሩ። ያው ለመጀመሪያ ጊዜ የአሜሪካ ፓስፖርት ተቀብዬ ቀጥታ ወደ ኢትዮጵያ የመጣውበት ትሪፕ ነው። እንግዲህ ፓስፖርቴን ባሳያችሁ በጣም ብዙ አይነት ስታምፕ ነው ያለው ጋይስ፣ ስንት አገር እንዳለ ወደ 12 የሄድኩባቸው ሀገሮች ስታምፖቹ ምናምን አሉ እዚህ ላይ ና ሰው ህልሜ አንድ ወር አንድ ሀገር ነው። በቃ አቅሜ እንደምንም ብዬ እለፋለው የቻልኩትን ያክል ቪዲዮ ሰራለሁ። በዛ ላይ ደግሞ ሪልስቴት ቪዲዮዎችም ስንሰራ ምናምን ብዙ ጊዜ ወጪ እንዲሸፍንልኝ ብዬ ነው። ሰው ህልሜ ምንድን ነበር በ2025 አዲስ ወር ሲገባ አዲስ ሀገር ሄዶ ቪዲዮ ለመስራት። ያ ምንድን ነው እስከ ዛሬ ራሴን ብዙ ጊዜ ቻለንጅ አድርጌው አላቅም። ና ይህም መንገድ ራሴን ቻለንጅ የማድረግበት መንገድ ነበረ። በጣም በጣም በጣም ደስተኛ ሆንኩበት። ዘጠኝ ወር ነበር። ወደ አሜሪካ ልመጣ ሳስብ በጣም ያስፈራኝ ዋናው ነገር አንደኛ የሰልፉ ጉዳይ ነበር። ልመጣ ስል በጣም ኃይለኛ ሰልፍ ነበር ሎስ አንጀለስ ቢካዝ አይ ሲ ኢ ኦር ደግሞ አይስ ሚግራንቶችን እየሰበሰቡ ዲፖርት እያረጉ ነበርና፣ ና በዛ ሰዓት ኤሌ ውስጥ በጣም ብዙ ሰልፍ ነበረ። እሱ ትንሽ አስፈርቶ ነበር፣ ምክንያቱም በጣም ይሄ በቃ ፖሊሶቹ ጋር ጥል ምናምን ትርምስ ምቱ ወጡ ነበርና ያስፈራ ነበር ትንሽ። ሁለተኛ ደግሞ አሜሪካ ስትገባ ብዙ ጊዜ ከቆየ ኦር ደግሞ ስልክ ሲያዩ ካልወደዱክ ምናምን ምናምን ጠርተው ስልክህን ወስደው ስልክህን እንዳለ ቼክ ሊያደረጉ ይችላሉ። ሶሻል ሚዲያ መፖስትን ነገር ሁሉ ነገር ቼክ ያደረጋሉ። በጣም መጥፎ ነው፣ ተጠንቀቅ ምናምን በጣም የሚወራወሬ ነበር። አሜን እኔ ሲቲዝን ነኝ፣ እግዚአብሔር መስከ ጊዜ ሲቲዝን ሆኝ። ግን ደስ የሚለው ሲቲዝን ስትሆኑ ተመለሱ ማለት አይችሉ። አጋይስ እንግዲህ ለማንኛውም የ16 በረራ ስለሆነ አንገት ትራስ ገዛው። አይገርማችሁ እስከ ዛሬ ብዙ ሀገር ስሄድ ኖሮኛ ያቅም ግን የአሁኑ በጣም ረጅም ፍላይ ስለሆነ ያስፈልገኛል ብዬ ነው። ለማንኛውም ድጋሚ ተከታተሉ። በተረፈ በሳኡዲ ነበር የመጣሁት ከኢትዮጵያ ኤርላይንስ ኢትዮጵያ ኤርፖርት ስገባ ቪዲዮ አልሰራውም። ምክንያቱም በጣም ሁለት ደስ የሚሉ ሰዎች ባልና ሚስት ናቸው ኤርፖርት ውስጥ አግኝቶኝ አክቹዋሊ ሻንጣ እየከፈልኩ እያለ አግኝቶኝ ሰላም ብሎኝ ለካ እየጠበቁኝ ነበር። እኔ ደግሞ ትርፍ ሻንጣ ይዤ ልከፍል ሲሄድ ቆየባቸው እና እነሱ ቢዝነስ ክላስ ነበሩ። ሰው ቢዝነስ ክላስ ሲኖራችሁ ደግሞ ኢትዮጵያ ኤርላይንስ ኦር ደግሞ ቦሌ ኤርፖርት ላይ ቢዝነስ ላውንጅ ብቻ ለብቻችሁ ራት ምናምን ብፌ ያለ ታነሳላችሁ እና በጣም ደስ የሚሉ ሁለት ሰዎች ናቸው። በዚህ አጋጣሚ ስማችሁን እርግጠኛ አድሮም አላስታውስም። ስለዚህ ወደ ሳውዲ በቢዝነስ ክላስ የመጣችሁ ሰዎች፣ ራት የጋበዛችሁኝ ሰዎች በጣም በጣም በጣም ፈጣሪ አክብርልኝ ብያለው ምክንያቱም ያው እርቦኝ ነበር ሁለተኛ ደግሞ አለዋሻቸውም ም እስከ ዛሬ ቢዝነስ ላውንጅ ምናምን ገብቼ አላውቅም ሰው አሚን ቪአይፒ ላውንጅ ሰው ምገባው ነው የሚመስለው ጭራሽ ቢዝነስ ክላስም በርሬ አላውቅም ያው መብረር እችላለሁ ወይ እችላለሁ ግን ከበረርኩ ለሶስት ወር ያው ሌላ ሀገር አልሄድም ማለት ነው እና በተረፈ በጣም ደስ የሚሉ ሁለት ሰዎች ባልና ሚስት አሁን ልጆቼ በጣም የሚወዱ ና እራትን ጋብዝ ብለው ቪአይፒ ላውንጅ አስገብተው እራት በልተን አውርተን ተጫውተን ኢቨን ሰልፍ እራሱ አልተሰለፍኩም እነሱ ጋር በቢዝነስ ክላስ ለብቻ ቶሎ አር የምትገቡት አብረን ነበር የገባ ነው። አጋይስ እንግዲህ ለማንኛውም ወደ ፕሌን እየገባን ያለ ነው። ሳውዲ ለሶስት ሰዓት ተቀመጥኩኝ። በጣም ኤክሳይትድ ነኝ፣ ግን ደክሞኛል አልቻልኩም። ሆፕ ሆፍሉ ተኛ ለው እየተስፋ አደርጋለሁ። ቢኮዝ የ16 ሰዓት መንገድ ነው። ሄደው ስማ ቆየው እንደዚህ አይነት መንገድ ጉዞ ወደ አሜሪካ ከዘጠኝ ወር በኋላ ባ ፕሌን ውስጥ ሻንጤን አስቀምጬ ምናምን ዞር ስል ሁለት ሰዎች አሉ። ልጁ ከኔ አጠገብ፣ እኔ መስኮት ላይ ነኝ። ሁሌ መስኮት ላይ ነኝ። ልጁ መሀል ተቀመጠ፣ እናትዮዋ በቀኝ ከዛ አዩኝ። አዩኝና የሆነ እኔ የምነሳ አይነት አይደለሁም። ስለዚህ አዩና ከኋላ እንዳለ ግማሽ በኋላ ባዶ ነበር። ከዛ ተነስተው ሌላ ቦታ ሲቀመጡ እኔ እግሬን ዘርግቼ ለጥብዬ ይሄ የአንገቱ ትራስ ነበር እሱን ገዝቼ ተኝቼ እንደ ልቤ በቃ ውፍ ውስ ማም እንግዲህ እንደምታዩት፣ በቀኝ በኩል ማንም የለም፣ ብቻዬን ነኝ መስኮት ላይ አክቹዋሊ። መጀመሪያ ሁለት ሰው ተቀምጦ ነበር፣ ከዛ ከኋላ ክፍት ቦታ ሲያገኙ፣ እናትና ልጅ ናቸው ሄደው ተቀመጡ፣ ገላገሉኝ ማለት ነው። በቃ እኔም እንደ ልቤ ሽንቴን እነሳለሁ፣ እግሬን ዘረጋለሁ። ጋይስ ለማንኛውም ሎስ አንጀለስ ገብተናል። አየር ትንሽ ገና ይሞቃል እንደ መሰለኝ። ጋይስ እንደዚህ ተኝቼ አላቀም ፕሌን ውስጥ አክቹዋሊ። ከአሜሪካ ወደ አዲስ አበባ ስሄድ ከዘጠኝ ወር በፊት በሳውዲ ሄጄ እንደዚሁ ሰው አልነበረም እንደ ደስ እንደሚል ኧረ ተመቸኝ ብዙ ጊዜ ከሳውዲ አሜሪካ በጣም ብዙ ሰው አይጠቀም አይጠቀምም ሳውዲ ኤርላይን እና ወደ መጨረሻ አካባቢ ያሉት መቀመጫዎች በጣም ባዶ ናቸው። እኔ ብቻ ሰው ወደ ሶስት አራት ሰው እንደዚህ በቃ ተኝቶ ምናምን የመጣውና በጣም ደስ ይላል። አሜሪካ ወደ እንደቀልገባው እንዲለብሎ ደስ ያለኛል ዘጠኛው ስለሆነ ነው። አሜሪካ ገባን ማለት ነው። ከዛ ልክ ኢሚግሬሽን ጋር ስደርስ ሲቲዝን በዚህ ግሪን ካርድ በዛ አለ ማይ ጋ ልክ በቃ ያኔ ነው በቃ ሲቲዝንነት የገባኝ። ምክንያቱም ሌላ ሀገር ስትሄዱ አሁን ለምሳሌ ቱርክ ስሄድ ቱርክም ሲቲዝን በዚህ ሌላ ሲቲዝን በዛ ነው የምትባሉት። በስማ ሲቲዝን በዚህ ሲባል በጣም የተሰማኝ ስሜት በጣም ደስ ይል ነበር። ምክንያቱም ባዶ ነበር፣ ሰልፍ የለው ምን የለው ሁሉ በሄዳ ውጠት ውጠት የዛሬ ዓመት በኢትዮጵያ በኢትዮጵያ ፓስፖርት ነበር የተመለስኩት፣ የዛሬ ዓመት ካስታውሳችሁ ና ያኔ ስመለስ ግሪን ካርድ ነበር ያዝኩት በ በግሪን ካርድ ስለሆነ ግሪን ካርድ ፖሊስ አለ። ኦፊሰሩ ይጠይቃቸዋል። የት ነበርክ? ስን ጊዜ ቆየክ? ለምን ቆየክ? ምናምን ምናምን እንደዚህ አይነት ምግብ ይዛል ምን ይዛል ይባላል። በቃ ትጠይቃላችሁ፣ ኖርማሉ ትገባላችሁ። እንዲሁም የዛሬ ሁለት አመት ምናምን ኢትዮጵያ ስድስት ወር ቆይቼ ለምን ቆየ በግሪን ካርድ ለምንድን ነው የቆየው ምናምን ብላ ትንሽ ተቆጥታኝ ነበር። ና እሱሱ አለ እንደ ምናምን በሲቲዝን ብዬ ጨንቆይ ነበር። ስመጣ ምንም የለም። ሲቲዝን በዚህ ጋር ተባለ። ሄድኩኝ። አንድ እንጃ ሶስት ሰከንድን ይቆም ያለው አልቆምኩም። ሄድን ሄድን ሄድን የኔ ተራ ሲደርስ ስክሪን አለ ታብሌት ፊትን ስካን ያደርጋል። ሲቲዝን ራይት ላይክ በቃ ላይክ በቃ ነው ያልኩት ላይክ በቃ ዚስ ኢዝ ኢት። ላይክ ሰው ያካበደው ያስፈራራኝ ለዚህ ነው። ምንም ሳልጠየቅ አሜሪካ ገባው። ሻንጣ ጋር ሄድኩኝ። ሻንጣ ጋር ትንሽ አንዱ ሻንጤ በጣም ቆየ። ትንሽ አይደለም አክቹዋሊ ቆየብኝ። ሻንጣው ከመጣ በኋላ ሻንጤን እየገፋው እየታገልኩኝ ሄድኩ። ከዛ ውጪ ስወጣ ሳሚ ተቀበለኝ። ሎስ አንጀለስ ገባን ማለት ነው። አገሽ ለማንኛውም ሁሉም ሻንጣዎች መጥተዋል። ትንሽ አዛጉኝ። አንደኛው ሻንጣ ቆየብኝ፣ ለምን እንደሆነ አላውቅም። ለማንኛውም እየወጣሁ ነው። አሁን ያዘው ያዘው ያዘው፣ ጨርሰናል። እንዳለቀው አይ ቲንክ ሳሚ ውጪ ነው መሰለኝ። እሱ እንሄዳለን ማለት ነው። በድጋሚ ሎስ አንጀለስ ገብተናል። ሳሚ ይላል በለው አንተ። ሰው ግን በአሜሪካ ይጨክናል ማለት ነው። እንደዚህ ዘጠኝ ወር ዘጠኝ ወር አጋይስ እንግዲህ ይወላችሁ ልንቆ ሰው ነው ወደ ቤት

ታዲ ኢ ቲንክ የሚያውቃ አይመስለኝም። የምናደርጋለን አሁን ፒክ እናደርግና ሰዓት ካለ አሪፍ፣ በዛው እሱን አስደንግጠናት ወደ ቤት እንሄዳለን። ኦሮድ ደግሞ ቤት እቃውን አስቀምጠህ ቀጥታ እሱ ጋር እንሄዳለን ማለት ነው። ለማንኛውም ጋይስ፣ እንግዲህ አሁን ወደ ኢን እናውት እንሄዳለን። በጣም ከዘጠኝ ወር በኋላ የናፈቀኝ ምግብ እሱ ነው። ብዙ ሀገር ሄጃለሁ፣ ብዙ ሀገር እንደት ነበር። አሁን የት ነው የምንሄደው? ነው ከአንተ ጋር ጋይስ፣ ከሳሚ ጋር አንድ ሀገር ግድ ነው።

ጸጥ ጸጥ ያለ ነው። ገኒም ብላኛለች። ስትሄድ ግራ ነው የሚገባ። ጸጥ ነው የሚለው ብላለች። ጸጥ ያለ ነው። አንተ ሰፈሩ ያስፈራል እና ጫጫ ስለመጀ ነው። እዛ የወላችሁ ታዲ መኪና ይላል። አሃ፣ ታዲ ጋር የምንሄድ አሁን፣ ታዲ ጋር እንሄዳለን አሁን። አስቀምጠን እቃችንን አያቅም ተብሏል። እንግዲህ መምጣቴ፣ ስለዚህ እስቲ እናያለን። ግባ፣ ገባ፣ ገባ፣ ገባ። ቤት ገብተናል። አይዞ፣ አትፍራ። ገጫውና አለፍ አረቀስ፣ በል ታመራለ ሳተን አንተ እንደዚህ ክፍል ነበር ማለት ነው። ታዲ እንግዲህ ወላችሁ አንተ ክፍሌ ደስ አጋይስ። እንግዲህ ቤት ሻንጣችን አስቀመጥን። አሁን ታዲን ሰርፕራይዝ ልናደርገው ነው። ከሳሚ ጋር እንደምመጣ ያውቃል፣ ግን ዛሬ እንደመጣ የሚያውቅ አይመስለኝም። አውቁ አክት ካደረገ ልጁ እውነትም ስማርት ሆናለች።

ታዲ መምጣቴን አያውቅም ነበር። ሶ ሰርፕራይዝ ካደረግነው በኋላ ቀጥታ ቤት ሄድኩ፣ ተኛው አረፍኩ። ከዛ በኋላ ወጣን፣ ዞር ዞር አለን፣ ከተማውን አየሁ ምናምን። ሶ በንጋታው ኤሌ በጣም ሰልፍ ነበር። አላልኳችሁም እስቲ ከተማው ምን ያህል ወድሟል። ዳውንታውን በጣም እሳት ነበር፣ ምን ነበር፣ በጣም ወከባ ነበር። ቲቪ ላይ የምታዩት እስቲ ይሄ ነገር አለ የለ የሚለውን ለማየት ዳውንታውን ሄጄ ነበር። አይ ጋይስ፣ ለማንኛውም እንግዲህ አሁን ወደ ዳውንታውን እንሄዳለን በታዲ መኪና ወደ ዳውንታውን ሎስ አንጀለስ እንሄዳለን። መኪና አልጠፋብኝም፣ እንግዲህ እድሜ ለቅዱስ ካሬንታል። በዚህ አጋጣሚ ባለውለታዎች ስማምፖልድ ይሞቃል፣ ይሞቃል ዳውንታውን ይላል። በስመ አብ፣ ከስንት ጊዜ በኋላ ዘጠኝ ወር። ማን ቤት የበሉት ዳውንታውን። ብዙ ጊዜ ታውቃላችሁ የኡበር ኢት ቪዲዮዎች እንዳለ እዚህ ናቸው። ከዳውንታውን ውጭ የትም አልሰራም። ያው አንዳንድ ጊዜ ለቪዲዮ ብዬ ሳንታ ሞኒካ ምናምን ብሄድም እንኳን ብዙ ጊዜ በቃ እዚህ ነው ዲሊቨሪ ቪዲዮዎች የምሰራውና ዳውንታውን ደርሰናል። ና ኖርማል ነው። አልዋሽም፣ ይሄን ያለ የተካበደ ነገር ያለ አይመስለኝም። ትንሽ ወርደን በእግር ዞር ዞር ምንል፣ ዳውንታውንን ደስ ይለኛል። ጋይስ አሁን ያለውበት ቦታ እግዚአብሔርን ከአንድ ሳምንት በፊት ቢሆን ኖሮ በጣም ከባድ ነበረ። እዩት አሁን ያምራላ ስማ እና እንደነገረኝ ከሆነ ታዲ ሁሉን ነገር በአንዴ ነው ያጸዱት። ከተማውን አበላሽተውት ነበር እና ብዙ ሱቆች ተዘርፈው ነበር፣ እንደ ነዛራ አፕል ምናምን። የተዘረፉት ሱቆች ጋር እንሄድና አሳያቸዋለሁ በምን ያህል ፍጥነት እንደለዋወጡት። የሆነ የተለየ ነገር አለ የለም እያልኩ ነው። ላይክ ይሄኛው አላለቀም ነበር እኮ እኔ እኮ ገርሞኛል። የፎቅ አላለቀም ነበር ያኔ። ፊገሯ ኤት ይባላል ኦኬ ኦኬ ኦኬ አይ ጋይስ ለማንኛውም እንግዲህ የ8 ሰዓት ፓርኪንግ ከፈልኩ ሶ መኪናው ላይ ነው ያለው እዛ ጋር ብቻዋ ነች ሶ የ8 ሰዓት 15 ዶላር ይላል ያው ብዙ ነው ለፓርኪንግ ግን ዳውንታውን በእግራችን ዞር ዞር ማለት ስላለብን ያው ወርጄ ዞር ዞር ማለት አለብኝ እንደገና ደግሞ ታውቃላችሁ ኦቨር ኢት ስሰራ የምትከታተሉ ሰዎች ሁሌ ታኩስ ምበሏ እናት ሴትዮዋ ጋር ልሄድ ነው ሴትዮ ልበላት እንጂ ማዘር ጋር ልሄድ ነው። እሷ ጋር አንድ ሁለት ታኮ በላና ከዛ ወደ ዳውንታውን በእግር እንዞራታለን ማለት ነው። አሜሪካ ገብተናል። ዳውንታውን እይ አሏሻችሁም። ኤሮፓ ሄጃለሁ፣ ኢናራሚን ቻይና ሄጃለሁ፣ ግን አሜሪካ ይሄን ያህል የተካበረ ነገር የለውም። በቃ ቆሻሻ ምናምን ዳውንታውን። ዲስ ጀስት ይሄን ያህል ሰው እንደሚጠብቀው አይደለም ሰው። ለማንኛውም ዞር ዞር እንዳለን ተከታተሉ። ታኮ ቦታው ደርሰናል። ዲዩ አክሴፕት አፕል ፔይ ዘል አይ ጋሽ ከሃያ ደቂቃ በኋላ ተመልሰን አለችኝ። በዜል መክፈል እችላለሁ። ያ እንግዲህ እንደምታዩት ይህን ያለች ካበረ ነገር የለም። አንድ አፕል ስቶር አለ፣ ትልቅ አፕል ስቶር። በዛኛው ሳይድ በጣም የተዘረፈው ባለፈለት ሰው ከአንድ ሳምንት በፊት በጣም ተዘርፎ ነበር። እኔ ብዙ ጊዜ አፕል ስቶርን የሚዘርፉ ሰዎች እኔ አይገቡኝም። ምክንያቱም ዞሮ ዞሮ ስልኮች አይሰሩም ኦር ደሞ ዲ አይፒ ትራክ ሊሆኑ ስለሆኑ ምንም ዋጋ ያለው አይመስለኝም። ከዛ በተረፈ ዛራ ተዘርፎ ነበር ብዙ ብዙ ስቶሮች ተዘርፈዋል። ግን ያው እንደምታዩት ምንም ሰልፍ የነበረ አይመስል፣ ድብልቅልቁ ፖሊስና ህዝቡ የተጣላ ኦልሞስት ሲቪል ዋር ሊነሳ የነበረ አይመስል፣ በቃ እዚ ጀስ ጸጥ ያለ ረጋ አገር። ለማንኛውም ጋይስ ወደ ገደለው ንግባ። አይ ቲንክ እስከ አፕሪል ድረስ ዶናልድ ትራምፕ ፕሬዚዳንት ሆኖ እስከ አፕሪል ድረስ ወደ 140 ሺህ የሚሆን የኢሚግራንቶችን ዲፖርት አድርጓል። እንግዲህ ያ ማለት 140 ሺህ ማለት በጣም ብዙ ይመስለኛል፣ በኦልሞስት በአራት ወርስ። ከሜይ በኋላ ደግሞ ያለው በጣም ብዙ ነው የሚሆነው። አያችሁት የአዲዳስ ሱቅ ነው። ሱቁን እንዳለ በችቡድ ለጣጥፎታል። ማለትም ሰልፍ በነበረ ጊዜ ይሄኛው ሱቅ እንዳይዘረፍ ብለው ያው ብዙዎቹ እንዳለ ነበሩ። አሁን ተነስቶ ነው እንጂ እንደምታዩት የአዲዳስ ሱቅ በካርቶን ወይም በችቡድ ነገር እንትን ብለውታል ማለት ነው። በስምራ ተዘግቷል። አን እዚህ ጋር አዲዳስ ነበረ በኃይለኛው መሰለኝ የተዘረፉት ያው እስኪመለሱ ድረስ እንግዲህ ምንም እንደ ምድር እንደታሸገ ነው ቤቱ። ያው አፕል ስቶር እዛ ጋር አን አፕል ስቶር እንዳለ ነው። ታውቃላችሁ ለምሳሌ አሁን ዩ ኖ ላይክ ጀማሪ ቢዝነስ ብትሆኑና ቤታችሁ ቢዘረፍ ያን ቢዝነስ እንደገና ለማስነሳት በጣም ረጅም ጊዜ ነው የሚፈጀው። እነ አፕል እነ አዲዳስ እነ ናይክ ግን ያው ጊዜ አይፈጅባቸው አፕል ይሄ ራሱ ሱቁ በኃይለኛው ተዘርፎ ነበር። ግን አሁን ደግሞ ወደ ስራ ተመልሰዋል። ኦፍ ኮርስ ጊዜም አልፈጀባቸውም እስኪያሳምሩ ሱቃቸው ማለት ነው። ለማንኛውም እንደምታዩት ይሄ አካባቢ ነበር በጣም ለሰልፍ ምናምን የነበረው በሰዓቱ። ይኸውላችሁ፣ አፕል ስቶር ገብቼ ወጣሁ ጭራሽ። እውነቱን እንዴት እንደሚያምር አትጠይቁኝ። ያው ያምራል፣ ምንም የተጎዳም አይመስልም። ለማንኛውም በዚህ ሳይድ እየተሻገር ነው እንደነገርኳችሁ አዲዳስ ስቲል ያው ታሽጓል። ለምን እንደሆነ አላቅም። ሜቢ ብዙ እቃዎች ጠፍቶባቸው ከሆነ አይከፍቱትም ማለት ነው በአሁኑ ሰው። እዚህ ጋር ደግሞ ፉት ሎከር አለ ካጠገቡ። እርግጠኛ ነኝ ፉት ሎከር ሰው ብዙም አይወደውም። ስለዚህ ገባብቱ እንደሚዘራረፉት እርግጠኛ ነኝ። እዚህ ጋም ሌላ ሱቅ አለ የታሸገ መሀል ዳውንታውን ያለ ነው የዞር ነው። ምንም ይህን ያህል አዲስ ነገር የለም። ኤሌኮ አትቀያየርም ብዙ ጊዜ አዲስ አበባ ነች። በዚህ ሰዓት ወጥቼ አሁን ስመለስ ስንት ነገር የሚቀያየረው ግን ያው ትንሽ ለየት ያለብኝ በቃ ሰው ነው። ፋሽን ምናምን ኤቭሪቲንግ እስ ለየት ለየት ያለ ነገር ነው የምታዩት። እዚሁ ጋር ራሱ ያበረ ያበረ ፋሽን አለ። እና ደግሞ ጋይስ የዛሬ ስንት ዓመት እዚህ አካባቢ የወርቅ ቪዲዮ ሰርቻለሁ፣ የወርቅ ዋጋ ምናምን ወርቅ ቤቶች ቪዲዮ ሰርቻለሁ። እና ከእነኚህ ውስጥ አንዱ ሰውዬ በጣም ብዙ ወርቆች ተዘርፎበታል። በዚህ በሰልፉ ምክንያት ብቻ ማለት ነውና፣ እንደምታዩት ሲወላጭ ይሄ መኪና አበላሽተውት፣ ይኸው እንዲያውም ምንም አትልም። ኤሌክትሪክ ቢሆን ኖሮ ጭራሽ አቃጥለውት ነበር። እንዳለ አበላሽተውበታል። አይ ቲንክ የመንግስት መኪና ነ ኤሌ ታክሲ መኪና። እንግዲህ እንደምታዩት ብልሽት ሽቱን አውጥተውታል። ብዙዎቹ ግድግዳ ላይ እንደዚህ የሳሉትን እንዳለ አጥፍተውታል። ሶ ያ እንደሰማ ነው ከሆነ ይሄ አዲስ ፎቅ ነው እንዴ? አይቼው አላውቅም። እና ልብ ያልኩት ማለት ነው ላይክ የሆነ ላይክ ስፓኒሾች ምናምን ድሮ ላይክ ካሜራ ይዤ ሲያዩኝ አሁን የሆነ አላ የሆነ ትንሽ የልጅ ምንድነው የሚያደርገው፣ የሆነ አላ ፍራቻም ነገር አይደለም፣ ግን የሆነ ነገር በቃ እላ የሆነ ኮምፎርታብል አሁን ድሮ ዙር ብሎ ሰው ያየ። ለማንኛውም እቺ ፎቅ አሁን አይቻት አላውቅም። አዲስ ነች። በጣም ነው የምታምረው። እኔ በነበርኩ ሰዓት አልነበረም። ለማንኛውም ስኩተር የለም እንዴ ስኩተር ብንይዝ የተመረጥ ነው ወረ ላይ እንዲል መሰለኝ። የናፍቀኝን ታኮስ እንግዲህ በለው፣ አንድ 12 ዶላር አወጣን፣ ሶስት ታኮ፣ አንድ የሚጠጣ ተከታተሉ። ጃኔ ከሎስ አንጀለስ ያዘው እንዳፍለቁ አይ ጋስ እንግዲህ ዳውን ታውን ሎስ አንጀለስ ይወላችሁ። በጣም ብዙ ሳይክል የሚነዱ ልጆች አሉ። አሁን መጠው በጣም ያስቸግሩኛል። መኪናውን ሁሉ ሊመቱት ይችላሉ። እንደምታዩት ፖሊሶች ምናምን አሉ። ለምን እንደሆነ አላቅም። መንገድ እንዳለ ዘጋግተዋል። በዛ ጋር አለፍኩ ማለት አሮ ነው ምን እየጠበቁ እንደሆነ አላውቅም። ኡ ብዙ ናቸው፣ በጣም አያችኋቸው ጋይስ፣ ብዛታቸው አሁን እናኝ ከተለቀቁ ችግር ነው የሚያመጡት። ግን ወዴት እንደምን ይላል አላውቅም፣ እኔ ግራ ገባኝ። አይ እና ጋይስ፣ ብዙ ጊዜ እናኝ ሳይክል የሚነዱ ሰዎች መንገድ አይከፍቱላችሁም። ትሪክ ነው የሚሰሩት በሳይክል ማለት፣ ወደ ላይ አድርገው ምናምን ነው የሚሄዱት እና በጣም የሚያስቸግር ሁኔታ ነው ያለው። ብዙዎቹ መኪኖች እየተመለሱ ነው እንደምትሁት፣ ፖሊሶቹ ምናምን አሉ መኪኖች እየተመለሱ ነው። እንግዲህ ጋይስ ወደ ግራ እየሄድን ነው። እንዳለ ዘግተውታል መንገዱን። ሰው በዛ። መሄድ የምንችል አይመስለኝም። በዚህ በኩል እየገባን ነው እንግዲህ። አሁን ሳይክል ሳይክሎች ናቸው እንግዲህ አሁን ያስቸገሩት። እንግዲህ አስቡት እንትን ሲሆኑ፣ ይሄ ሰልፍ ምናምን ሲሆን በጣም ኃይለኛ ነው የሚሆነው። እዚህ ጋር ያበደ መኪና፣ አይ ገጭተነው ነበር ትላለህ። ይኸውላችሁ ይሄ እስካሁን እንዳለ እንደተቀባነው ይሄ ፎቅ ምንም አላጠፉትም፣ ምክንያቱም ፎቁ ገና ቆሟል። አንድ ቢሊዮን ዶላር አውጥቶ ወደ አንድ ቢሊዮን ዶላር ነው ምናምን፣ ያው ቢሊዮን ዶላር ዴዮ እና ያው ሁሉ አውጥቶ እንግዲህ ቆሟል። ለጨረታ የወጣው ፎቅ መሰለኝ ይሄ ነገር፣ እርግጠኛ አይደለም እና የዛሬ ዓመት ካስታወሳችሁ ዓመትም ከሞላ አላውቅምና በጣም ወደ ብዙ ሰዓሊዎች እየመጡ በጣም እንዳለ እንዳላጨመላልቆት ነበርና ግሪፊቲ ምናምን ነው። ሎስ አንጀለስ ሁሌ እዚህ ጋር ነበር። ከሳይክል ወጥቼ እዚች ጋር ነው ባቡር የሚይዘው ሜትሮ ከያዝኩ በኋላ ከዛ ቀጥታ ሰፈር ይወስደኛል ማለት ነው። እና አሁን ፍላወር ላይ ያለ ነው። እስቲ ወደ ቀኝ እንዞርና ያኛውን አልዘጉትም ብዬ ተስፋ አረጋለሁ። አይ ጋይስ ብዙ ፖሊሶች መጡ እንደምታዩት እየረበሹ ነው ከተማውን እንዳለ። ይኸውላችሁ የሎስ አንጀለስ ህይወት እንደዚህ ነው። በቃ በጣም ብዙ ፖሊስ እየመጣ ነው መሰለኝ ወደዚህ ጋር አረላሽ ያው በፖሊስ እያባረሯቸው ነው። ወደዛ ሄዱ እያሏቸው ነው። እና ለማንኛውም እንዳያችሁት፣ ኤሌ ዞር ዞር ላልኩ በጣም የተካበደ ነገር አልነበረም። እንዳያችሁት ነው ያው፣ ዌልካም ቱ አሜሪካ። ከዚህ በኋላ የአሜሪካ ቪዲዮዎች ጠብቁ፣ አሪፍ አሪፍ ቪዲዮዎች። አምላኬን፣ እግዚአብሔርን፣ ማርያምን በጣም በጣም አመስገን እፈልጋለሁ። ምክንያቱም ምን እንጃ፣ ቢካዝ እንዴት ነው ኡበር በሳይክል እየሰራ ሲቀርጽ የነበረ ልጅ ዛሬ ላይ ተነስቶ በወር በወር ሀገር እየለዋወጠ እያሳየ ነው እና እኔ አላቅም፣ ግን እኔ ይቅርታ አድርጉልኝ፣ የሰው ልጅ በዚህ ሞቲቬት ካልተደረገ ስለር የሰው ልጅ እያያችሁት፣ ይሄ ልጅ እንዴ ባለፈው ውበር ይሰራ ነበር እንዴ፣ ብርኬት ነው ምናም። በቃ ምንም የተለየ ነገር የለም። ሙሉ ሰዓት ለይቱን የሚሰጠው ከኔ ማለፊ ደግሞ ጓደኞችን ያበረታተው እየሞከርኩ ነው የቻልኩትን እንደኔ እንዲሆኑ ማለት ነው። እና ብቻ ያለፈው ዘጠኝ ወራት በጣም በጣም እግዚአብሔር ላመሰግነው ፈልጋለሁ። ቤተሰቦችን በጣም ነው ማመሰግናቸው። ካለ ቤተሰብ ካለ እናቴ ይሄ አይመጣም ነበር። ይህን ፓስፖርት ነው እንደ ልቤ ሀገር እንድዞር የሚያደርገኝ ከብሩ ውጭ ማለት ነው። እና በተረፈ አሁን የምናወራው እንዴት አሜሪካ መጣ ነው ጃ ዋነኛ አሜሪካ መመጣበት ምክንያት ኢስኤፍኔ ነው ጁን 28 እስከ ጁላይ 5 የሚዘጋጀው ኢስኤፍኔ ሲያትሌ ነው። የዛሬ ዓመት ካስታወሳችሁ በአትላንታ ነበር ዝግጅቱ፣ አሁን ደግሞ በሲያትል ነው እና እሱን ፕሮግራም ለመታደም በዛውም ደግሞ እስከዛሬ ዛሬ እንግዲህ ካወቃችሁ የጃኒ ቪሎ ከተከታተላችሁ ዲሲ ሄጅ አላቅም፣ ኒውዮርክ ሄጅ አላቅም እና በዚህ አጋጣሚ ዲሲና ኒውዮርክ ይሄዳለው። ስለዚህ ዲሲ ያላችሁ ሰዎች ኦር ኒውዮርክ ያላችሁ ሰዎች ምግብ ቤት ካላችሁ ኦር ደግሞ እቃ የምትሸጡ ከሆነ ለምሳሌ ቡና የምታከፋፍሉ፣ ኦሪዮ ነገር ብቻ የሆነ ነገር እንድናስተዋውቅላችሁ የምትፈልጉት ነገር ካለ ፕሊስ ካሁኑ ኢንስታግራሜ ላይ ጃኒ ኦፊሻል ይላል ኢንስታግራም ላይ ስገቡ የቅዱስ ኢንስታግራም አለ ቅዱስን ቀጥታ ማውራት ትችላላችሁ ከሱ ከኢሜይል መላላክ በዋትሳፕ ማውራት ትችላላችሁ እና አሁን ዲሲ ሊመጣ ስል ብዙ ሰዎች የሬስቶራንታችሁ ማስተዋወቅ የምትፈልጉ ከሆነ ፕሊስ ኮንታክት አድርጉን ብዙ ነገር አለ እና እስቲ ከኒውዮርክና ከዲሲ ወጣ ብለን ደግሞ ለምሳሌ ከኢትዮጵያ መሄድ የማትችሉት ሀገሮች አሉ ለምሳሌ ብራዚል ሊድብል ሰባት መቶ ዶላር ምናምን ነው። ከኢትዮጵያ በጣም ውድ ነው ዋጋው። ከዚህ ከአሜሪካ ሲሆን ግን ይረክሳል። ስለዚህ እንዴት ነው እንሂድ ወይ? ኮመንት ላይ አሳውቁኝ። ስቴት ውስጥ ሁለት ስቴት መርጭ ያለው ቀሬሜ ልንገራችሁ ብዬ ነው ዲሲና ኒውዮርክ ብዬ ያለው። ከሀገር ውጭ የት ልሂድ? ኮመንት ላይ አሳውቁኝ። ኤኒ ካይንድ ኦፍ ፕሮሞሽን ካለ አሳውቁኝ። ኢቨን ዩቱዩብ ላይ ራሱ ማስታወቅ የምትፈልጉ ሰዎች ፕሊስ ስራ አሰሩኝ። ምክንያቱም ብዙ ጊዜ አይታችሁ ከሆነ የእኔ ስራ ወጪ እየሆነብኝ ነው

አሚን ብታሰሩኝ ደስ ይለኛል። ኦር ደግሞ ሰሞኑን ቲፕ መስጠት የምትችሉ የምፈልጉ ሀሳብ ካላችሁ ሰሞኑን ሰርፕራይዝ ይላችሁ መጣለሁ። የሲያትሉ የመጀመሪያ ቪዲዮ ላይ አስተዋውቃቸዋለሁ። አዲስ የቲፕ መንገድ ከኢትዮጵያም ከአሜሪካ መሆናችሁ ለጃኒ ቲፕ ማድረግ የምትችሉት ኦር ደግሞ ለምትወዱት ዩቱበር ቲክቶከር ቲፕ ማድረጊያ መንገድ አዲስ ካምፓኒ መጥቷል። ስለዚህ እሱን ይላችሁ መጣለው። ከዛ በተረፈ ያው እንደነገርኳቸው ኒውዮርክ፣ ዲሲ ከዛስ የት ሀገር ሊድ አስታውቁኝ። በተረፈ የሳትኩትም ነገር ካለ አላቅም፣ ያው የዛሬ ቪዲዮን ይመስል ነበር እንግዲህ አሜሪካ ገብተናል። ጃኒ ነኝ። አራት መቶ ሺህ ሰብስክራይብ ሳልገባ አልመለስም ኢትዮጵያ። ረረረ ይሄ ማለት ኮ ረረረ ከባድ ከባድ ቃለው። ይሄ ቪዲዮ ላይ ብቻ አምስት ሺህ ሰው ሰብስክራይበር ባገኝ ትንሽ ነው አስር ሺህ አዲስ ሰዎች ካላቸው ሰብስክራይብ አድርጉ። አራት መቶ ብቻ አስገቡ። አረተው እንኳን አልገቡማ። ጋይስ፣ ከሞን ከሞን። ለማንኛውም ዲሲ ስሄድ፣ ኒውዮርክ ስሄድ፣ ሲያትል ስሄድ እንድሰራው የምፈልገው ቪዲዮ ካለ ነገሩኝ። እወዳችኋለሁ። ሰብስክራይብ አድርጉ።